አሰላሙ አሌይኩም ወረህማቱላህ ወበረካቱ። እንዴት ናቸው? ወደ ከበራችሁ ኢትዮጵያውያን በምን ያላችሁበት ሰላማችሁ ሂብዛ። እኔ ሰሞኑን አንድ የታዘብኩትን ነገር ልንገራችሁ። በወሎ አካባቢ በተፈጠረው ጦርነት በፋኖም በመንግስትም ወገን ሁለቶችም ጮቤ ሲረግጡ እያየን ነው። ያኛው ወገን ይህን ያክል ፋኖ ያስኩላል ፋኖም ይህን ያክል መከላከያ ያስኩላልኝ። እኔ እሱ አይደለም ኮይ እንዴ፣ አሁን ጦርነት የተገጠመበት ሰዓት የምን ሰዓት ነው? ነው ገበሬ ስድስት ወርና አምስት ወር ተንከባክቦ ለነገ ተስፋያ የሆነኛል ያለውን አዝመራ ዘርቶ የሚሸክፍበት የለፋበትን የልፋት ዋጋ የሚያገኝበት ወቅት ላይ ነው አሁን። በቆሎች እሸት ያፈሩበት ሰዓት፣ ባቄሮዎች የመታጨሪያ ወቅታቸው ነው። ጤፍም እንደዚሁ ሁሉ ነገር። አሁን ሰብሎች ወደ መሰብሰብ ደረጃ እየደረሱ ባሉበት ሰዓት ላይ ጦርነት ተከፍቶ ያ ስንት ወር የለፋ ገበሬ ወደፊት ተስፋ የሰነቀበትን አለኝ የሚለውን ንብረት ሲወድም ነገ ነገ ወዲያ በረሃብ አለንጋ ሲገረፍ አገር ለቆ ሲሰደድ በችግር ሲቆላ ነው የምናየው። ይህ ነገር ግን አያሳስበንም ወይ? ለምንድነው ክረምት ሰዓት በተለይ የአዝመራ ወቅት ተጠብቆ ጦርነት የሚቀሰቀሰው? ማን ነው የሚጎዳው? ይሄ ገበሬኮ አይነግድም አይሸቅጥም። ሰባት ወር ስድስት ወር ሙሉ እርሻውን ተንከባክቦ ለነገ ተስፋ ይሆነኛል የሚለውን ጤፍ የሚዘረው ጤፍ ይዘራል፣ በቆሎ የሚዘረው በቆሎ፣ ማሽላ የሚዘረው ማሽላ፣ ስንዴ፣ ገብስ ወዘተረፈ የመሳሰሉት አዝመራዎችን ዘርቶ በዚህ ሰዓት ነው ወደ ቤቱ ለማስገባት ተስፋ ሰንቆ እየጠበቀ ያለ። በተደጋጋሚ ጦርነቶችን አይቻለሁ። ምንጊዜም ጦርነቶች የሚቀሰቀሱ ገበሬው አዝመራውን አዝምሮ ወደ ቤቱ በሚያስገባበት ወቅት ነው። ለምን ለምን ቆበዛ አንዳንድ ጊዜ ቆም ለነሳ። አማራ ክልል ይሄው ከወያኔ ጦርነት ጀምሮ እስካሁን ድረስ የአዝመራ ወቅት እየተጠበቀ ገበሬው የለፋበትን ወደ ቤት እንዳያስገባ በጦርነት ሰበብ እየወደመ እየከሰረ፣ የሰው ህይወት እያለቀ እያለፈ ነው ያለው። ለምንድነው ግን ይሄ ነገር በአዝመራው ተጠብቆ የሚደረገው? እኔ ግራ ነው የገባኝ። ግራ በተደጋጋሚ ጦርነቶች አይቻለው ልክ። ገበሬው የዘራውን ሰብል ሊሰበስብ ሲል ጦርነት ይከፈታል ለምን ተው ጎበዝ እንግዲህ ሁላችሁ የምትዋጉት ለሀገራችን ነው ካላችሁ የሀገሬ ገበሬ ሊያሳስባችሁ ይገባል ነው ምነው